አምባየ አ ልበቻ አ በሉ፣ በቃችሁ እዚያ ትነፈረቁ። አባዬ የተለቋል። ይሄ በጣም ደስ ዜና ነው። አንቺን ደስ ስላለሽ እኔም በጣም ደስ ብሎኛል። ዳኔ፣ እንደፎከርከው አደረግከው ማለት ነው። ቆይ እንዴት? እሺ፣ አሁን የት ነው ያለው? የወንድ ልጅ ጉድ የሚወጣው ከሞት በኋላ ነው። እንዴት? ይኸውልህ ካሌብዬ ነገ ላይ የአባባ ልጅ ነኝ ሚስት ነኝ ብሎ ንብረት ወራሽ ነኝ ብሎ ቢመጡስ? አባባን ሂጅ ነው እያልሽ ነው? እንደዛ ማለት አይደለም። ካ ይሁን። ሄሎ ዳዲ፣ ያን ከዚህ ልጅ ርሶ አስብ ያለ አሁኑም ላገኝ ፈልጋለሁ ብኖት ዞር አድርግልኝ። አሌ በስተመጨረሻም እሷ ሳቀድመኝ እኔ መቅደም አለብኝ። እንደዚህ አባቴንም ማሰቃይታ ከኔ ጋርም ተጫውታ እኔ ልትገድለኝ አትችልም። እኔ አስቀድሜ እገላታለሁ ቴናን። ባለው መሰረት እንግዲህ ያው በስልክ እየሰማው ነገር ልጁን ለመጨረሻ አስብ ያለው ዳኒ ብላ አንዳች ነገር ሳደብቅ ሁሉን ነገር ለዳኒ ተነግረው ነበረ። ዳኒ ደግሞ አሁን ላይ ከነሱ ጋር ተስማምቷል ማለት ነው እና ቴና ስልክ በደወለችበት ሰዓት ላውድ አድርጎ ነበር ያው ዋራት ላውድ አድርጎ ሲያዋራ ግን ቃሌብ ካጠገቡ ነበረ እና አሁን ላይ ግን ልጁን ልክ እንዳባቱ ማጥፋት እፈልጋለሁ ስትል ነበር። እንግዲህ ቃሊብ እየሰማው ማለት ነው እና ቃሊብ በጣም ነበር እየተናደደው፣ በጣም ነበር እየተበሳጨው። በነገራችን ላይ ከመጀመሪያውም በጣም ቁጭ ነው፣ ግን ደግሞ ከዚህ በላይ ማድረግ የሚገባዋል ብዬ ነው የማስበው። ለመቆጣት ለመናደድ የሚያስደርግ ነገር ስላለ ለምን አባቱን ራሱ ብትችል እሷ እንደው በሕይወት ፈጣሪ ፈቅዶለት አለ እንጂ እሷ ብትችል እና ቢሆንላት ማለት ነው አባቱን እራሱ ገለው ነበረ። አባቱንም አሳጥተው ነበረ። ከዚህ በፊት እንዴት እንዳደረገች እያንዳንዱ የእሷን ክፋት እንግዲህ በአንድ በአንድ እሱም እራሱ ተረድቶታል አሁን ላይ ማለት ነው። እና እስካሁን ያለው ነገር በመታገስ ነበር። አሁን ላይም ግን ሽማግሌው ታገሰኝ፣ አሁን እኔ የምልህን መስማት አለብህ። እስከ ዛሬ አንተ የምትለኝ ነገር አድርግ ያለው ቃሊብ አሁን ላይ እኔ መስማት አለብህ፣ በማለት ከዚህ በፊትም ለትሁት ልጄ በጣም ችኩል ነው፣ የሆነ ነገር እንዳይጎዳ፣ በእነሱ ምክንያት እሱ እስር ቤት እንዳይወረወር፣ በጣም ልጄን እፈራለሁ እያለ ሽማግሌውም ሲናገር ነበር እና ያው በእሷ ምክንያት እሷ የሆነ ነገር ደርሶባት እሱም እስር ቤት እንዲበሰብስ ልጁ አይፈልግም። ነገሮችን መቆጣጠር አይችልም እና እንዴት እንደማደርግ አላውቅም እያለ እስከ ዛሬ ድረስ እንግዲህ ትሁትም ሽማግሌውም እየተወያዩ በቃሌብ ምክንያት ነገሮችን እየፈቱት ነበረ። አሁን ላይ ግን ከአቅሙ በላይ ሆነበት። ቃሌብም እውነት ለመናገር ቢያደርግም ይህን ያክል እንትን አይባልም። ምክንያቱም ከአቅሙ በላይ ነው የሆነችው የልጅቷ ሀሳብ፣ ምን ማድረግ እንደምትፈልግ የት ድረስ ጥግ ድረስ እንደምትሄድ በቃየ። ስለዚህ ባጠፋት አጥፍቼ እኔ እስር ቤት ራሴን ለምን አልወረውርም? ስላለ የመጨረሻው እርምጃ የወሰደው ነገር ነው ማለት ነው። እንግዲህ የራሱን አባት አሳግታ ምን ብላ ያን ሁሉ ነገር አደስ ደርሳ የምስክር ወረቀት ምናምን አምታ በቃ ሀዘኑ ትክክል ነው፣ በቃ ይሄን ነገር መቀበል አለብህ፣ ስለ ንብረት ምናምን ታውቃለህ፣ እንትን ትላለች። እንደገና ደግሞ ፍታት ምናምን ነገር ስለ ተስካር ስለ ምናምን ታወራለች ማለት ነው። በቃ ያዘነች ምናምን መስላ አሁንም መልቅሸዋን ቀጥላለች። አባዬ እኮ ከዚህ በኋላ አይመጣም። እኛ ወደ እሱ ነው እንጂ የምንሄደው፣ እሱ ወደ እኛ ሊመጣ አልቻለም። ስለዚህ ይሄን ነገር ደግሞ አምነ መቀበል አለበት። ስለ ንብረቱ ስለ ምንም ነገር ሁሉን ነገር በስም ማድረግ አለበት። አይታወቅም። የወንድ ልጅ ነገር አይታወቅም። ከተለያዩ ልጆች ሊኖር ይችላል አሊያም ደግሞ ሚስትን ብላ የምትመጣ ሊሆን ይችላል ስለ ንብረቱ ሊካፈሉ ይችላሉ ይሄን ነገር ማሰብ አለብህ ነገሮችን ማሰብ አለብህ እያለች እንግዲህ ለቃሊብ ስትናገር ነበረ እሱም እንግዲህ ማድረግ ያለበትን ነገር በትግስት እያዳመጣ ዝም ብሎ እ እያለ እየሰማት ነበር ማለት ነው ምክንያቱም አባቱ ስላለው እኔ የምልህን ነገር አሁን ማድረግ አለብህ እስካሁን አንተን ሰምቻለሁ ቃሊብ ስለዚህ እሷን አሁን ላይ ማስተማር እፈልጋለሁ፣ መቆንጠጥ ፈልጋለሁ ብሏል ሽማግሌው ማለት ነው። አሁን ላይ ቆንጥጬ ቀጥቼ ነው ማረም የምፈልገው። መታረም አለባት፣ ከስህተቷ መለስ አለባት። ቃል ዳኔ አሁን ላይ ማለት ነው ከስህተቱ ተመልሷል ማለት ነው። ሁላቸውንም ይቅርታ ጠይቋል ማለት ነው። በዚህ መልኩ ሽማግሌውንም አግኝቶት አንተ በልካም ልጅ ነህ እኔ ጋር እንስራ፣ ከእሷ ጋር መስራቱን ተውና፣ እስከ ዛሬ ከእሷ ጋር ሰርተሃል፣ ከዚህ በኋላ እያንዳንዱ ከእኔ ጋር እንስራ ብሎታል ማለት ነው። ደግሞ አንተ ህይወትን አሳልፈህ እኔን ለማዳን እዚያ ቦታ ስለመጣህ እጅግ በጣም ነው የማመሰግነው ብሎታል፣ አመስግኖታል። ያው እዳኔም እጅግ በጣም ደስ ብሎታል። ምክንያቱም አባዬ በጣም ነው የምወድ በዚህ መልኩ ከአንተ እንደዚህ ቁጭ ብዬ በማውራቴ ደስ ብሎኛል ብሏል ማለት ነው። እና ሽማግሌው ይቅርታ አድርጎለታል፣ እንዲሁም ተስማምተዋል አብረው ሊሰሩ ቲና እያንዳንዱ የምታደርገውን ነገር አስቀድሞ ማለት ነው ለሽማግሌው ሊነገር ቃል ገብቷል ዳኒ ማለት ነው። እና ትሁትም እንደዚው አመስግነዋለች። እውነት በፊት የኔ ያክል ኔ ውስጤ አልተቀበለህም ነበር፣ ግን ደግሞ አባዬን ለማዳን ባደረከው ነገር እጅግ በጣም ደስ ብሎኛል፣ ውስጤም በጣም ተቀብሎሃል ብለዋለች ማለት ነው እና በጣም ጥሩ እንደሆነ እና መልካም ልብ እንዳለውም ያክል ተረድተዋል ማለት ነው እና አባይም ይሄን ያክል ድረስ ነበር ያለኝ። በጣም ደስ ብሎኛል። እኔ በዚህ ሁኔቴ እንደዚህ መባሌ በጣም ደስ ብሎኛል። መመስገን ትወዳለህ እንዴ? ብለው ነበር ማለት ነው ይሄ መመስገን ሳይሆን ቢያንስ እንኳን ይሄን ያክል ቦታ በእናንተ ላይ ካገኘው በጣም ደስተኛ ነኝ ብሏል ማለት ነው እና ካለው ነገር አሁን ላይ በእነሱ ቦታ ስላለውና እንደዚሁ ስላልተጠላ ስላቀረቡት እጅግ በጣም ደስ ብሎታል። ያደረገውን ሁሉን ነገር ረስተው ወደ ሰላም መጥተዋል ከዳኒ ጋር ማለት ነው እና ዳኒ በነገራችን ላይ እንደዚህ በመሆኑና ከእነሱ ጋር በመሆኑ በመስራቱ እጅግ በጣም አሪፍ ነው። ምክንያቱም ኤደንን የሚወዳትን የሚያፈቅራትን ራሱ ለራሱ ማደግ ይችላል ማለት ነው። በዚህ መልኩ ያው ቃሌብም ሊበቀለው አይችልም ሲቀጥል ኤደን እና እንዲሁም ደግሞ ዳኔ የሚታረቁበት አጋጣሚ ይፈጠራል እንዲሁም ይቅርታ አድርግልኝ ብሏት ነበር በእርግጥ ኤደን መታ ነበር ሽማግሌው ከዚያ ከታገተበት መውጣቱን እና ደህና እንደሆነም ነግሯታል ደስ ብሏታል እውነት እንደፎከርከው አደረከው ወይ እኔ በጣም ደስተኛ ነው ይህን ነገር ስላደረከው ብላለች ያ ማለት ሽማግሌውን ስላዳነው እዚህ ታገተበት ድረስ ስለሄደና ነገሮቹን ስለታገለም ደስ ብሏታል ማለት ነው። እንደዚህ በቁም ነገር ላይ ስላየሁ ደስ ብሎኛል። አባዬንም እንደዚህ ደህና ስለሆነ ደስ ብሎኛል። እንደዚህ ደስ ስላለች ደግሞ እኔም ደስ ብሎኛል ብሏል ማለት ነው ዳኔ ግን ደግሞ ይቅርታ አላደረገችለትም እስካሁን። ግን ከጊዜ በኋላ ይቅርታ ታደርግለታለች፣ ፍቅራቸው ይቀጥላል ብዬ አስባለሁኝ። እውነተኛው ፍቅር በሁለታቸው መካከል ስላለ ማለት ነው። እሷን በጣም ትወደዋለች፣ እሱን በጣም ይወዳታል። ግን ደግሞ እሷን ለማስተዳደር እሷን ደግሞ ጥሩ ሕይወት አኖራለሁ የሚል እንትን ነገር ነው እንግዲህ፣ ገንዘብ ገና አገኛለሁ ብሎ ነው ከቲና ጋር እየተጣበቀው እሱንም እንግዲህ ቀስ በቀስ የሚወጣ ይሆናል ማለት ነው። ሽማግሌውንም አስታርቀኝ እስኪ ከሄደንጋ ብሎት ነበረ። ግን ደግሞ ይው ፍለፊታለች ይቅርታ ካደረገችል ደስ ይለኛል። ደሞ ደግሞ ቃሌብን ይቅርታ መጠየቅ አለብህ ብሎት ነበረ ማለት ነው። ግን እዳኒ አሁንም ምንም እንትን አላለም። ቀጥታ በመሄድ እንግዲህ ዳኒንም ዳኒ ቃሌብን ይቅርታ ጠይቆታል ማለት ነው እና ምንም ይቅር የማልለው ነገር የለም። ምክንያቱም አንተ የሰራኸው ነገር ተጸጽተህ ይቅርታ ካልከኝ ዋናው ከጥፋት መመለስ ነው ብሎታል ማለት ነው። ቃሊብም ማለት ነው ጥፋትን አንተ ተጸጽተህ ይቅርታ ካልክ እኔ የማልቀበልበት ምንም አይነት ምክንያት የለኝም ብሏል ማለት ነው። እና በጣም አሪፍ ነው ይቅርታ መባባላቸው እንደዚህ በሰላም አብረው መስራታቸው እጅግ በጣም ደስ የሚል ነው። ግን ደግሞ በእርግጠኝነት ዳኔ አይሸውዳቸውም ብዬ አስባለሁ። ግን እያንዳንዱ እየነገራቸው ነው አይሸውዳቸውም። ይህን ያክል እንትን የሚል ልጅም አደለም። ስለዚህ አሁን ላይ ያው አብሯቸውን ያለው ቲና እንግዲህ የተፍጨረጨረች ነው ማለት ነው። ሁልጊዜ ታስባለች፣ ሁልጊዜ የሆነ ነገር ታደርጋለች። ግን ደግሞ አንድም ነገር አይሳካላትም። በነገራችን ላይ የሆነች ነገር ነች ምንም ነገር የሆነ ተንኮል ነገር ታስባለች ታስባለች፣ እንደው የተንኮል ነገር ስራው ግን ደግሞ ተዛግቶላት አያቅም ማለት ነው። እና አሁን ለሽማግሌውን በሷ ቤት ገለዋለች፣ በቃ የለም በህይወት ምናምን ብላ እሷን እንደፈለገች ምን ትዝዝ እያለች እያስመሰለች ቀጥላለች። ሲቀጥል ደግሞ ልጁን ለማጥፋት ወስናለች፣ ይህም ደግሞ አይሳካላትም። በመጨረሻ አንቺ ሳገይኝ እኔ ለምን አልገልሽም ብሎ እንግዲህ ግንባሯ ላይ እንግዲህ እንትን ብሎባታል፣ ደቅኖባታል ማለት ነው። እና በነገራችን ላይ ያው ምንም አትሆንም። በባለፈው ልክ ጉሮሮዋን እንቅ እንዳደረጋት ማለት ነው እንደዚያው እንትን ፌንት ልታደርግ ትደነግጣለች፣ ምን ትላለች። እንዲሁም ደግሞ ዳኔና ትሁት መጥተው ያስጠሉታል። በቃ ያለውን ማለት ነው። ስለተናደደ ስለተበሳጭ፣ እንግዲህ እሱን በንዴት ያን ነገር ለማድረግ እንትን ብሏል። ስለዚህ ቲና ምንም አትሆንም፣ ምንም አይደርስባትም። ግን ደግሞ ያው ሽማግሌው የተናገረው ነገር አለ ሽማግሬው ምክንያቱም እሷን በጣም መቅጣት እፈልጋለሁ። ከዚህ በላይ ስርኤስ ሁኜ መቅጣት እፈልጋለሁ ብሏል። ልኳን ማስገባት ይፈልጋል ማለት ነው። ልክ እንደ ዳኒ ጥፋቷ ገብቷት እስከምትመለስ ድረስ ያው መታገል ይፈልጋል እና ነገሮችን በሙሉ ቃሊብም እንድታግዘኝ ይፈልጋለሁ። ትሁትም እንደዚሁ፣ ዳኒም እንደዚሁ አብራችሁኝ እንድትሆኑ እፈልጋለሁ ብሏል። ሽማግሌው ማለት ነው በዚህ በዚህ መልኩ አብረውት ይሆናሉ። ቲናም ከጥፋቷ ተመልሳ ማለት ነው ሽማግሌውን ይቅርታ የምጠይቅበት ጊዜ ይኖራል። ዳኒም እንግዲህ ከኤደን ጋ አብሮ የሚቀጥልበት አጋጣሚ ይሆናል ማለት ነው ያ ማለት ደግሞ በነገራችን ላይ ቻቸው አብረው ከሆኑ ኤደን እና እንዲሁም ደግሞ ዳኒ ቃሌ በትክክለኛ እንግዲህ ትሁትን ያገባል ብዬ አስባለሁ ማለት ነው። ትሁትን አግብቶ እንግዲህ ትሁትም አባይን በጣም ነው የምትወደው፣ በጣም ነው የምትንከባከበው፣ በጣም እንደ አባት ነው የምታየው ከቃሊብ እንደ ቃሊብ ከቃሊብ በላይ ማለት ይቻላል። ስብስብ ብላ ነው የምትወደው ማለት ነው። እንክብካቤም ሁሉም ነገር በቃ ለትልቅ ሰው የሚገባውን ነገር ነው የምታደርገው ማለት ነው እና በመጨረሻም በእርግጠኝነት እንግዲህ ትሁትም የሚያናድድ ቲናን የሚያቃጥሉበት ትሁትንም የሚያስደስቱበት ፓርቲ ይሆናል። እንዲሁም ሽማግሌው የሚደሰትበት ይሆናል። ቃሊብም እንደዚያው። በነገራችን ላይ ትሁትን በአስተሳሰቧ፣ በምኗ በቃ በጣም አስተዋይ በመሆኗ አረቋ በማሰቧ ምናምን ነገር ባላት ስለ ምግባር እራሱ አሁን ላይ እየወደዳት ምናምን ነገር እያደነቃት እየመጣ ነው። ስለዚህ ሁለታቸው ይዋደዳሉ፣ እንዲሁም ደግሞ ይጋባሉ። ሽማግሌው ያጋባቸዋል ብዬ አስባለሁ። የሚገባቸው ንብረቱም ሁሉ ነገር የሚገባቸው እኔ ጋ የሆኑት እንግዲህ ትሁትና ቃሌብ ናቸው ብሎ የሚናገርበት ታይም፣ እሱም ደግሞ ሰላም የሚሆንበት ጊዜ እንዳባት የሚከበርበት ጊዜ ይመጣል ብዬ አስባለሁ። የሚያርፍበት በነገራችን ላይ ማለት ነው። አሁን ላይ በጣም በራሱ ቤት ራሱ ማረፍ አልቻለም። በራሱ ቤት መቀመጥ አልቻለም። እንግዲህ በቴና ምክንያት ማለት ነው። በጣም ብዙ በደሎች፣ ነገሮች እየደረሱበት ነው። አሁንም መበቀል አልፈለገም። በነገራችን ላይ ልበቀላቸው ወይንስ ምን ላድርጋቸው፣ ይህን የመዳን ያለ ምን ባድርጋቸው ይሻለኛል እያለ ነበር እንግዲህ ስለዚህ እሷ እንድትማርና ወደ ራሷ እንድትመለስ እሷን ለመቆንጠጥ ነው ያሰቡ እንጂ እሷን ራሱ የሆነ ሊጎዷት ወይንም ደግሞ እሷ እንዳሰቃየችው ሊያሰቃያት ይብን እንኳን ሽማግሌው አልፈለገም። ግን ከዚህ ሁሉ ነገር ተምራ በራሷ እንደ ሰርታ ማግኘት እንደምትችል የሰው ነገር መመኘት እንደሌለባት፣ ራሷ መጣር መስራት እንዳለባት፣ መስተካከል እንዳለባት ከመጥፎ ባህሪ ወደ ጥሩ ባህሪ እንድትመጣ እንድታስብ ሷን ከሷ ውጭ ምንም አይነት ሰው ምንም አይመስላትም ማለት ነው። እና ለሰዎች እንድታስብ ለራሷም እንድትሆን ነው እንጂ እንደዚህ በሰው ነገር ላይ ግትር ብላ የሰውን ነገር ለራሴ ያደርጋለሁ ከሚሉት ከመፍጋት ከመስራት እንድትድል ለማድረግ ነው ብዬ አስባለሁ። እንግዲህ ቀጣይ ፓርት ምን ይሆናል ምን ይፈጠራል የሚለውን እንግዲህ አብረን እየምናይ ይሆናል። ውድ የቻናል የተከታታዮች ቤተሰቦች በያላችሁበት በሰላማቸው የብዛሊ ለቤት ያደስ የሆናቸው የደውል ምልክቱን በመጫን